ይሰራል። ትራንስፈር ይቻላል። እሺ፣ ሶዶ ደርሰናል። እንግዲህ እቃችንን ተቀብለን ብቻ ማይቀበሉ ነገር የለም፣ ጉቦም ይቀበላል። አረብራ ብራ ስላችሁ ደግሞ ሌላ ነገር እንዳታስቡ። ለሁለተኛ ጊዜ እንግዲህ ከአሊ ኤክስፕረስ ያዘዝነው እቃ ደርሶ ከሶዶ ፖስታ ቤት ተደውሎልን ነበረ። ሶዶ እንሂድና ይህንን እቃ እንቀበልና ና ይዘን እንምጣና አብረን ያለን ማለት ነው። ስለመናገር የትኛው እቃ እንደመጣ ምንም ማውቀው ነገር የለ፣ እቃ እንዳዘዝኩኝ ምናምን ማስታውሰው ነገር የለ። እስኪ አሁን እንሂድና ተቀብለን እቃውን ይዘን እንምጣና አብረን ያለን ማለት ነው። ሁ ሶዶ አይደለም ያለሁት፣ ከሶዶ አርባ አምስት ኪሎ ሜትር ያህል ርቄ ነው ያለሁት። አሁን ሶዶ እንሂድና ይዘነው እንመጣለን። ቅርቡ ግን ሶዶ እመጣለሁ። ኦራይት ጋይስ እንግዲህ ወዱ ደርሰናል። ያልኳችሁ የመጣልኝ ዕቃ የትኛው እንደሆነ ምንም የማውቀው ነገር የለም። በአሁን ፖስታ ጊዜ ለን አብረን ነው ማለት ነው የምናየው ዕቃ። ኦርደር ለማድረግ ዶላር መግዛት የምትፈልጉ ኮንታክት ልታደርጉኝ ትችላላችሁ። ቴሌግራም ለዚህ በማስቀምጥላችሁ ይዘርኔም ማለት ነው። ሌትስ ጎ ሰው እንገባለን ማለት ነው። ጊዜ ገት ዕቃ እንደማይሆን ተስፋ አደርጋለሁ። ያብረን እንወስዳለን ማለት ነው። ሰላም ነው። እቃ መጥቷል ተብሎ ነበር። ተደውሎ ነበር። ተደውሎ ነበረ። ከዚህ የስልኬን ቁጥር በረከት በቀለ መቶ ብር መቶ ባለፉ አምሳ ነበር ያስከፈላችሁ። እቃ ሀምሳ አምሳ ብር ነበር ያስከፈላችሁ። ሁለት ነው። ትራንስፈር ይቻላል? እሺ፣ አንካሽ ይዛል ትራንስፈር ላርገለ ቻላስ ኳ ይፈርሙ ነገር እንግዲህ፣ እቃችንን ተቀብለናል። ሁለት እቃ ነው እንዳያለው እንግዲህ ላንዱ እቃ አምሳ መቶ ብር ነው የከፈልኩት። አሁን ኒድና እስኪ አንቦክስ እናደርገዋለን ማለት ነው። አንደኛው ፍላሽ ነው የሚመስለው፣ አንደኛው ኤልኢዲ ላይት ይመስለኛል። ቆይቷል በጣም ካዘዝኩ፣ እንዴት አሁን ላይ ደርሶ እንደደወላላ እንፍጣውጣ ማለት ነው። ቤቱም ጀምር ዲስ ዋን ኦር ዲስ ዋን ትንሹን ጀምር እዚህ ፍላሽ ይመስለኛል። ኤምሬት ፖስት ግሩፕ ይላል ኤምሬት እንላለን። እስኪ አንድ ላይ በነገራችሁ ላይ ቅድም እንዳልኳችሁ እቃዎችን ኦርደር ለማድረግ ዶላር መግዛት የምትፈልጉ ቴሌግራም ላይ እዚህ ጋር በማስቀምጥላችሁ ዘመኝ ኮንታክት አረጉኝ ትችላላችሁ። ዋው እንትን እንደ ኦቲጂ የሚያገለግል ነው። ፍላሽ ይቀበላል፣ ሜሞሪ ይቀበላል። ዩኤስቢ እና እንደ ታይፕ ሲ ነው የሚያገለግለው። ኦኬ ኦርደር ያደረኩበት ፕራይስ እንግዲህ እዚህ ጋር እንደምትመለከቱት ነው። ኦርደር ማድረግን እኮ ረስቻለሁ። ታይፕ ሲ ቻርጀር ዕቃ ናት። ባይ ዘይ መግዛት የምትፈልጉ ካላችሁ እሸጥላችኋለሁ። የሚሆን ኢንቦክስ አድርጉኝ። በዚህ ዩዘር ነኝ ኮንታክት አድርጉኝ እና ይሄ ቁጭ በተለይ ስወድ አካባቢ አላችሁ ማለት ነው። ይሄን የምትፈልጉ መግዛት የምትፈልጉ እንደ ኦቲጂ ያገለግላል። ፍላሽ እና ሜሞሪ ይቀበላል። መግዛት ከፈለጋችሁ ኮንታክት አድርጉኝ። ሁለተኛው ደግሞ ባዶ ነው። ሉክ ችና ታሪፍ አሁን ባለፈው እንደዚህ ተብዬ ኮመንት ተደርጎልኝ ነበር እና ያው አምጥተናል ማለት ነው። እና አብረው እስኪን ፈታተውና ናብራው ናብራው። በነገራችሁ ላይ 3 ሜትር ነው። 3 ሜትር ኦልሞስት ኢናፍ ፎር ሚ ችግር ይቀደዳል። ያው ይህን ታነሳላችሁ፣ ከዛ በኋላ እዚች ላይ ተለጥፋላችሁ፣ ለተሰካ ከዛ በኋላ ኦኬ። ያለው መሰኪያ ቦታ ዩኤስቢ ስለሆነ ፒሲ ላይ ነው ማለት ነው የምንሰካው። ሌት ሚ ብሪንግ ማይ ፒሲ። በነገራችሁ ላይ ይሄን ፒሲ ነው የምጠቀመው። ሶ አሁን ላይ ይሄን ፒሲ መግዛት የምትፈልጉ ካላችሁ ኮንታክት ታደርጉ ትችላላችሁ። ሌኖቮ ኮር አይ 7 8ኛው ጄኔሬሽን 16 ጂቢ ራም በ5 10 ሁለት ጂቢ ስቶሬጅ ነው። ታች ነው፣ እና ደግሞ ስሊም ነው። ይተጣጠፋል። አሻራ አለው። የራሱ እስክሪብቶ አለው። ሲም ይቀበላል። ይኸውላችሁ እዚህ ጋር የዩኤስቢ ፖርት ሁለት ነው ያለው፣ እዚህ ጋርና ከጀርባ በኩል አለው። ታይፕ ሲ ይቀበላል። ኧረ ብቻ የማይቀበለው ነገር የለም። ጉቦም ይቀበላል። ብቻ ኤምፒሲ መግዛት የምትፈልጉ ካላችሁ በዚህ ዘር ነው ኮንታክት ታደርጉ ትችላላችሁ። አሁን እንሰካው አቲቨ እንሰካው። ብራ አተ ብራ ኮኑ ምል አረ ብራ ብራ ስላችሁ ደግሞ ሌላ ነገር እንዳታስቡ እንጂ ለምን እንደማይበራ ወይ አይሰራም መሰለኝ አይሰራም መሰለኝ አልበራም እስካሁን። እስኪ ቆይ በሌላ ነገር ልሰካ በቻርጀር ነገር አድርጌ ልሰካ። እስኪ አሰካከኝ ቀይሬ እሞክር ይሰራል። ያው ላጥፋና ላሳያችሁ። ያው ካለር መቀያየር ሙላት ትችላላችሁ። ኦሆ እንላለን እስኪ ማክላይት ተጠቀም ስትልኝ ነበር ከሁሉ ይሄው ከዚህ በኋላ የነን ማክላይት ተጠቀማለሁ ማለት ምናልባት የነን ላይትም መግዛት የምትፈልጉ ካላችሁ ኮንታክት አድርጉኝ። እኔ ግን ይሄን